ሰአቱ የስፖርት ነው። የተመራረጡ ስፖርታዊ መረጃዎችን ደግሞ ከስፖርት ክፍል ባልደረባዬ ግርማ ሞገስ የምንከታተል ነው የሚሆነው ግርማ፣ የአየር ሰዓት ነው። አመሰግናለሁ። አብራችሁን ቆዩ ተመልካቾች። በኢትዮጵያ ፕሪሚየር ሊግ ሃያ ሁለተኛ ሳምንት ኢትዮ ኤሌክትሪክ ድል ሲያደርግ ኢትዮጵያ ቡና ከሐዋሳ ከተማ ነጥብ ተጋርቷል። ኤሌክትሪክ ስሁል ሽረን በያሬዴማ ነግብ አንድ ለዜሮ በማሸነፍ ከሁለት ተከታታይ ሽንፈት በኋላ ነጥቡን አሻሽሏል። ኤሌክትሪክ ነጥቡን 28 በማድረስ ማድረስ ዘጠነኛ ላይ ሲቀመጥ ሶስተኛ ተከታታይ ሽንፈት የገጠመው ስውል ሽረ በ15 ነጥብ 17ኛ ላይ ይገኛል። ሐዋሳ ከተማ ከኢትዮጵያ ቡና ጨዋታቸውን ያለ ግብ አጠናቀዋል። ሐዋሳ በአሊ ሱሌይማን ተደጋጋሚ ሙከራ ቢያደርግም ግብ ማግኘት አልቻለም። ቡና በአንተነህ ተፈራ ግብ ቢያስቆጥርም በሂደቱ ጥፋት ሰርቷል በሚል በመሀል ዳኛው ተሽሮበታል። ቡና ከሶስት ተከታታይ ጨዋታዎች በኋላ ነጥብ ቢጥልም አሁንም ሁለተኛ ደረጃ ላይ ይገኛል። ሆኖም ዛሬ ከሰዓት በኋላ ሁለተኛ ቦታውን ሊያጣ ይችላል። ዛሬ ከሰዓት ሶስተኛና አራተኛ ደረጃ ላይ የሚገኙት ሀድያ ሆሳዕናና ባህርዳር ከነማ እርስ በርስ ይገናኛሉ። በዛሬው ጨዋታ ያሸነፈው ቡድን የኢትዮጵያ ቡናን ቦታ ይረከባል። በቅጣት ጨዋታው ከሚያልፈው ፍሬዘር ካሳ ውጪ ሁሉም የቦርኖ አባላት ለጨዋታው ዝግጁ ናቸው። በዘጠኙም ግንኙነታቸው በዘጠኝ ግንኙነታቸው አራት አራት ጊዜ ሲሸናነፉ አንድ ጊዜ ደግሞ አቻ ተለያይቷል። ቀን ዘጠኝ ሰዓት ላይ የሀዲያ ሁሳናና የባህርዳር ከነማ ጨዋታ ይጀምራል። ምሽት 12 ሰዓት ሲል ደግሞ ሲዳማ ቡና ከአዳማ ከተማ ይገናኛሉ። በሆሳና ከተማ እየተከናወነ በሚገኘው 22ኛው የባህል ስፖርቶች ውድድርና 18ኛው የባህል ፌስቲቫል የቤት ውስጥ ውድድሮች ተጀምረዋል። በመጀመሪያ ቀንም አማራ ክልል ተወዳዳሪዎች ጥሩ አጀማመር ማድረጋቸውን ተናግረዋል። ታሪኳ አይኔዋ ተወዳዳሪዎችን አነጋግሯል። ተመስገን አለማየሁ እባላለሁ። የገበጣ 12 ጉርጓዴ ተጫዋች ነኝ። የመጀመሪያው ቀን ውድድር እንግዲህ በሆሳና ከተማ አሪፍ ውድድር ነው። አሪፍ ጅማሮ ጀምረናል። አሁን ራሱ ከኔ ብ ጀመር ጀምር ያለው ገብቻ ለሁ ሁለት ለዜሮ አሸናፊ ነኝ። ስሜ ዙፋን ንጉሱ ነው። የምወዳደረው በሻህ ነው። ውድድሩ በጣም ደስ የሚል ነበረ፣ ሳቢ ነበረ። ደግሞ ጥሩ ውጤት አምጥተናል። አማራ ክልል አሸናፊ ነው። አሁንም ደግሞ ዋንጫ ለመውሰድ እንጠብቃለን። ኢንስትራክተር ተክሊር ጋር እባላለሁኝ የአማራ ክልል አሰልጣኝ ነኝ። የአማራ ክልል ያው እንደሚታወቀው ለበርካታ ዓመታት በተለይ አሁን ለሁለተኛ ጊዜ ተካሂዷል። 19 ጊዜ አንደኛ ወጥቶ ከሁሉም ክልሎች የበላይነቱን ያረጋገጠበት ውድድር ነው። በዚህ ዓመትም እንግዲህ ከምንም በላይ ዝግጅት አድርገን ቀደም ሲል የነበረንን ውጤት አስጠብቀን ለማሸነፍ ጥሩ ፉክክር ጀምረናል። በዛሬው ዕለት በርካታ ውድድሮች ተጀምረዋል። በሁሉም ውድድሮች የአሸናፊነት ደረጃዎችን ይዘናል። እንግዲህ ቀጣይም አራቱ ውስጥ ገብተን ውጤታማ ለመሆን የምንሰራበት ጊዜ ይሆናል ብዬ አስባለሁ። እረፍት መውሰድ አለባቸው። እስከሚበቃቸው ምግብ መጠቀምና እረፍት መውሰድ ከዛ ደግሞ ራሳቸውን መሰብሰብ በሚያስፈልጉ ሰት ትሬኒንግ መስራት ይጠበቅባቸዋል። የቤት ውስጥ ውድድር እንግዲህ አእምሮዊ ሜንታል ጌም ስለሆነ ትልቅ የሆነ ማሰብን ይጠይቃል። ተረጋግቶ ኮንዲሽን መጠበቅን፣ ያ ካልሆነ ግን ውጤት ማምጣት ስለማይቻል ራስን መፈጠር ማየት ይጠይቃል። የቤት ውስጥ ውድድሮች በተለይ ስናያቸው ሻም ቡብ፣ 12 ገበጣ፣ 18 ገበጣ ታለንትን የሚጠይቁ ነው። የአስተሳሰብ ችሎታን የሚጠይቁ ነው እና በርካቶቹ በጣም ከጊዜ ወደ ጊዜ የተለያዩ አሰራሮችን በአካባቢያቸውም በውድድርም በስልጠናም እያዳበሩ ቀደም ሲል የነበረውን ቻሌንጅ ለማለፍ ጥረት እያደረጉ ውጤታማ ለመሆን እየሰሩበት ያለበት የውድድር አይነት ነው። እንግዲህ በርካታ ጊዜ የአንደኛ ደረጃ ያወጣንበት ነው፣ የቤት ውስጥም አሁኑንም ያንን ውጤት ለማስቀጠል ጥረት የምናደርግበት ይሆናል ብዬ አስባለሁ። አባወር ኩባ ይባላለው። የቤት ውስጥ ስፖርት ቴክኒክ አማካሪ ነው። በመክፈቻው ስነ ስርዓት ወደ ሰባት ውድድሮች አሉ። ከሰባቱ ውስጥ ስድስቱን ተወዳደረናል። አምስቱን ሁለት ለዜሮ ሁለት ለዜሮ አሸንፈናል። አንዱን አቻዋጠናል። የሚገባቸውን ልምምድ አድርገው ነው ወደዚህ የመጡ። ሜንታሊም ፊዚካሊም ተዘጋጅተው የመጡበት ሁኔታ አለ። በዚያ መሰረት እንግዲህ ዛሬው አመላካች ነው ማለት ነው። ዘጠነኛው የመላው ሰሜን ሸዋ ዞን ወረዳ ቀፍ ዘመናዊ ስፖርት ውድድር በደብረ ብርሃን ከተማ መካሄድ ጀምሯል። በውድድሩ ከ1400 በላይ ስፖርተኞች በሁለቱም ጾታዎች ይካፈላሉ ተብሎ ይጠበቃል። በመክፈቻ ስነ ስርዓቱ ላይ የተገኙት የአማራ ክልል ወጣቶችና ስፖርት ቢሮ ምክትል ኃላፊ አቶ ጋሻው ተቀባ ስፖርት በሕዝቦች መካከል መቀራረብና አንድነትን ይፈጥራል ብለዋል። የደብረ ብርሃኑ ሪፖርተራችን ሀብታሙ ዳኛቸው ተጨማሪው ልኮልናል። በዘጠነኛው መላው የሰሜን ሸዋ ዞን ዘመናዊ ስፖርት ውድድር ላይ ስምንት የከተማ አስተዳደሮችና ሀያ ሁለት የወረዳ አስተዳደሮች እየተሳተፉ ይገኛሉ። የደብረ ብርሃን ከተማ አስተዳደር ምክትል ከንቲባ ወርቅ አለማው ኮስትሬ ውድድሩን ለማስተናገድ ከተማ አስተዳደሩ በሁሉም ዘርፎች ዝግጅት ሲያደርግ መቆየቱን ተናግረዋል። ውድድሩ ፍጹም ስፖርታዊ ጨዋነት በተሞላበት መንገድ እንዲካሄድም ጥሪ አቅርበዋል። ስፖርት የሰላም የፍቅር፣ የወንድማማችነት ተምሳሌት የሆነ ዓለም አቀፋዊ ቋንቋ ነው። በአጠቃላይ ስፖርተኞችን ለመቀበል ውድድሩን ለማከናወን ሁሉን አቀፍ ቅድመ ዝግጅት የተደረገ ቢሆንም ዋናው የስፖርተኞችና የደጋፊዎች የስፖርታዊ ጨዋነት ጉዳይ ነው። በመሆኑም ይህ ውድድር ተጀምሮ እስከሚጠናቀቅ መላይ የከተማችን ስፖርት አፍቃሪያን ፍጹም ሰላማዊ በሆነ የስፖርታዊ ጨዋነት ተወዳዳሪዎችን በማበረታታት የሰላም አምባሳደርነታችሁን እንድታስመሰክሩ ጥሪ ማቅረብ እፈልጋለሁኝ። በውድድሩ ላይ በሁለቱም ጾታዎች ከአንድ ሺ አራት መቶ በላይ ስፖርተኞች እየተሳተፉ እንደሚገኝ የሰሜን ሸዋ ዞን ወጣትና ስፖርት መምሪያ ኃላፊ ምትኩ ማሙሻ ተናግረዋል። ስፖርት ማህበራዊና ኢኮኖሚያዊ ፋይዳው ጉልህ በመሆኑ ዓላማውን እንዲያሳካም ስፖርተኞች ኃላፊነታቸውን ሊወጡ ይገባል ነው ያሉት። ስፖርት የዜጎች አካላዊ ማህበራዊና ስነ ልቦናዊ እድገትና ልማት ላይ ከሚያስገኘው አዎንታዊ ፋይዳ በተጨማሪ በህዝቦች መካከል ጠንካራ የግንኙነት መድረክ ሆኑ በማገልገል ለሰላም ለሰላም ግንባታ ብሎም ለፈጣን ሀገራዊ ልማት ጠቃሚ መሳሪያ ነው ስለሆነም መላ የሸዋ ወጣቶች ከነበረው መፋዘዝ ከአልባሌ ቦታ ከድብርት ከሱስ ቦታዎች ወጥታችሁ መዝናኛ በኳስ ሜዳዎች ትርፍ ጊዜያችሁን እንድታሳልፉ በዛ አጋጣሚ ጥሪ አቀርብላችኋለሁ የአማራ ክልል ወጣቶችና ስፖርት ቢሮ ምክትል ኃላፊ ጋሻው ተቀባ ስፖርት ለጤና ከሚሰጠው ጥቅም ባሻገር በሕዝቦች መካከል መቀራረብና አንድነትን ለመፍጠር ያስችላል ብለዋል። ስፖርት ለሕዝቦች ሰላም፣ አንድነት ያለው ሚና በእጅጉ የጎላ ነው። ስፖርት ለሕዝቦች አንድነት ለገጽታ ግንባታ እንዲሁም አሸናፊ ሀገር ለመገንባት ትልቅ ፋይዳ ያለው ሲሆን ስፖርት ጤንነትን ከመጠበቅ ባሻገር አንድነት፣ ወንድማማችነት ለማጎልበት ትልቅ ሚና አለው። ዘጠነኛው መላው የሰሜን ሸዋ ዞን ዘመናዊ የስፖርት ውድድር ተተኪ ስፖርተኞችን ለማፍራት እንደሚያግዝም ተናግረዋል። በክልላችን ስፖርትን በማስፋት የህብረተሰቡን ተጠቃሚነት ለማሳደግ ልዩ ልዩ የአደረጃጀት የአሰራር፣ የተሳትፎ መድረኮች በመፍጠር እንቅስቃሴ ውስጥ እንገናኛለን። በመሆኑም ከቀበሌ ጀምሮ ተከታታይነት ስልጠና ውድድር በተለያዩ የስፖርት አይነቶች እየተካሄደ በውጤታማነት ተኪ ስፖርተኞችን ለማፍራት በአምስት ዓመቱ ግብ ተጥሎ ተግባራዊ እየተደረገ ይገኛል። የመላው የሰሜን ሸዋ ዞን ዘመናዊ የስፖርት ውድድር በሰባት የውድድር አይነቶች የሚካሄድ ሲሆን እስከ መጋቢት ስምንት 2017 ዓ ም ድረስ እንደሚቆይም ተገልጿል።